አናና ዜና በመተማ ወረዳ ላይ የጸጥታው ችግር ተባብሷል ሲሉ ነዋሪዎች ተናገሩ። የአዊ ያገረ ስብከት ሊቀ ጳጳስ ማስከፍተኛ የሕዝበ ከፍተኛ ክርስቲያን ተቃውሞ ገጠማቸው። በደቡብ ምዕራብ ኢትዮጵያ ክልል ዝናብ እየጨመረ መሄዱን ተከትሎ ህዝባዊ ማስጠንቀቂያ ተላለፈም። ሰላም ጤነስትልን ስትልን ውድ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ አረስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በመተማ ወረዳ መቃ ቀበሌ የጸጥታው ችግር ተባብሷል ሲሉ ነዋሪዎች ተናገሩም። በምዕራብ ጎንደር ዞን መተማ ወረዳ መቃ ቀበሌ ያለው የጸጥታ ችግር ተባብሶ ቀጥሏል ሲሉ የቀበሌው ነዋሪዎች ለጃን ቅማንት ሚዲያ ተናግረዋል። በቀበሌው ሰላማዊ ሰዎች ግድያ፣ እገታ፣ ዘርፊያና አስገድዶ መድፈር መበራከቱን የሚናገሩት የቀበሌው ነዋሪዎች ሕብረተሰቡ ተደራጅቶ በሚንቀሳቀስ የሌባ ቡድን እንዲሁም በወረዳው ሴረኛ ባለስልጣናት ችግር ላይ መውደቁን ገልጸዋል። ትላንት መስከረም 21 ቀን 2018 ዓመተ ምህረት ምሽት የተደራጀ ሌባ ወደ መቃ ከተማ ገብቶም በፈጸመው የወንብድና ተግባር ምክንያት ከመከላከያ ሰራዊቱ ጋር የተኩስ ልውውጥ በማድረጉ ጉዳት ደርሷል ተብሏል። ጉዳይን አስመልክቶ ያነጋገርናቸው የመረጃ ምንጮቻችን እንደገለጹት ትላንት ምሽት በተካሄደው የአጭር ጊዜ ተኩስ ልውውጥ አንድ ነጋዴ ተገድሎ፣ አንዲት ሴት መቁሰሏ እንዲሁም ንብረት ላይ ጉዳት መድረሱ ታውቋል። በማን ጥይት እንደተመታ ባይታወቅን በመቃ ከተማ ነዋሪ የሆነው አቶ በቀለ ሰማ የተባለ ነጋዴ ትላንት መገደሉን የገለጹልን ነዋሪዎች የሰውየው አስከሬን ዛሬ ጧት መቃ መዳን ያለመቀበሩን ተናግረዋል። በከተማው በተካሄደው የተኩስ ልውውጥ የወይዘሮ አስካለ መከተ ሰራተኛ የሆነች ወጣት ቀላል የመቁሰል አደጋ እንደገጠማትና ቤቱ ላይ በተከፈተው የሁለቱ ኃይሎች የተኩስ ልውውጥ ፍሪጅን ጨምሮ በርካታ የቤት ንብረት መውደሙን የመረጃ ምንጮቻችን አክለው ገልጸዋል። በተመሳሳይ ትላንት ምሽት የመቃቀበል የአጋም ጎጥ ነዋሪ የሆነ አቶ ወርቁ ከበደ የተባለ አርሶ አደር በሽፍታው ቡድን ታግቶ ተወስዶ የማስለቀቂያ 300 ሺህ ብር መጠየቁን ነዋሪዎች ተናግረዋል። በወረዳው የተለያዩ የቅማንት ቀበሌዎች ውስጥ የሚኖሩ ባለሀብቶችና አርሶ አደሮች በተደራጀ የሽፍታ ኃይል ክፉኛ እየተመዘበሩ በመሆናቸው አካባቢያቸውን እየጣሉ መሰደድ ጀምረዋል ተብሏል። በቀጠናው በነገሰው ሥርዓት አልበኝነት ምክንያት ማንም ሰው ጠበንጃ እያነሳ በቡድን ጫካ በመግባት ያለምንም ፍርሃትና ስጋት ንጹሃን ዜጎችን ማገት፣ መግደል፣ መዝረፍና ማሳደድን የዕለት ከዕለት ተግባሩ አድርጎት መቀጠሉን ነዋሪዎች በምሬት ገልጸዋል። የመተማ ቅማንቶች ላይ እየተፈጸመ ያለው ግፍ በሸፍታውና በወንበዴው ብቻ አይደለም የሚሉ ወገኖች በበኩላቸው በወረዳው ገንዳው አብርሽኝ በተባለው ቀበሌ ላይ የተጣለው ኬላ ሸቀጣ ሸቀጥ ከሸዲ ከተማ ወደ መቃ ቀበሌ እንዳይገባ ክልከላ እያደረገ በመሆኑ ሕብረተሰቡ ለከፍተኛ የኑሮ ችግር ተዳርጓል ብለዋል። ኬላ ወደ መቃ ከተማ የሚገቡ ሸቀጣ ሸቀጦችን በመከልከሉ በጫካ በኩል የሚገቡ ሸቀጣ ሸቀጦች ከፍተኛ የዋጋ ጭማሪ በማድረጋቸው ምክንያት ሕዝቡ ላልተፈለገ ወጪ መዳረጉ ታውቋል። በመተማ ወረዳ ቅማንቶች ላይ እየተካሄደ ያለው ዘርፈ ብዙና መጠነ ሰፊ ስቃይ በምዕራብ ጎንደር ዞን እና በመተማ ወረዳ ባለስልጣናት ዘንድ ሆን ተብሎ ታቅዶ የሚተገበር ነው የሚሉ የወረዳው ነዋሪዎች ዓላማውም ቅማንትን ከመተማ ጠራርጎ ማፈናቀል ነው ብለዋል። ከመቃውደሸሄዴ ከተማ እንስሳትን ወስዶ ለመሸጥ በመከላከያ መታጀብ ግድ ሆኗል የሚሉት የመረጃ ምንጮቻችን እንስሳው ተሸጠም አልተሸጠም ለአጃቢው አበል መክፈል ግዴታ ነው ሲሉ ተናግረዋል። የአዊ አገረ ስብከት ሊቀ ጳጳስ አባ ቶማስ ከፍተኛ የህዝበ ክርስቲያን ተቃውሞ ገጠማቸው። በማን አለብኝነት የፈለጉትን እርምጃ እየወሰዱ የአዊ አገረ ስብከት ለምእመናኑ ትክክለኛ ክርስቲያናዊ አገልግሎት እንዳይሰጥ አድርገዋል በሚል ከፍተኛ ተቃውሞ ሲገጥማቸው የቆየው ሊቀ ጳጳሱም ትላንት መስከረም 1 ቀን 2018 ዓ.ም በቻግኒ ከተማ አስተዳደር በምትገኘው ብርሃነ ገነት በአታ ለማርያም ቤተክርስቲያን ዓመታዊ ንግስ ላይ ለመገኘት ቢሄዱም ከፍተኛ ተቃውሞ ገጥሟቸዋል። አባ ቶማስ ወደ ቻግኒ እንዳይመጡብን፣ ከመጡን በግልጽ እንቃወማቸዋለን በሚል በማኅበራዊ ሚዲያ ሲያስጠነቅቅ የሰነበተው የቻግኒ ከተማ ምዕመን አባ ቶማስ መድረክ ላይ ወጥተው መናገር ሲጀምሩ ተቃውሞ አሰምቷል።

እንደዚህ እንደዚየተፈራመሱ አስጨሩ የህዝበ ክርስቲያኑ ተቃውሞ ቀድሞ የተረዱት ሊቀ ጳጳሱ ከእናቶ ቴዎድሮስ እንዳለው ጋር በመነጋገር በፌዴራል ፖሊስ ታጅበው ወደ ቻግኔ ከተማ በመግባት በማንአለብኝነት አውደ ምህረት ላይ መውጣታቸውን የተመለከቱ ምእመናን ዛሬ ሳበዙት በሚል ቁጣ የተለያዩ ተቃውሞ መፎክሮችን በማሰማት ተቃውሟቸውን አጠናክረው ቀጥለዋል። ምእመናንን የሚያሰቃይ እና አገልጋይ አባቶቻችን ከቤተ ክርስቲያን አገልግሎት የሚያሳድድ ሊቀ ጳጳስ አንፈልግም፣ የመተከል ህዝበ ክርስቲያን ሲፈናቀል ሲፈናቀልና ሲገደል ዝም ብሎ የሚመለከት ጳጳስ አንፈልግም የሚሉና ሌሎች መፈክሮችን እያነሱ ምእመናኑ ተቃውሟቸውን ሲያሰሙ አርፍደዋል።

በተቃውሞ ወቅት ምዕመናኑ ካሰሟቸው ሌሎች መፎክሮች መካከል አባ ቶማስ ምንደኛ እንጂ አባት አይደሉም፣ በማኅበራት የተሰበሰቡ ወጣት ክርስቲያኖችን የሚያሳድድ ጳጳስ አንፈልግም፣ የአዊን ህዝብ ስብዕና የሚያንቋሽሽና የሚያዋርድ ጳጳስ አንፈልግም፣ የህዝቡን ስነ ልቦና የማይረዳና የማይገነዘብ ሌጣ የሃይማኖት መሪ ምን ይሰራል? ወዘተ የሚሉ ዋና ዋናዎቹ መሆናቸው ታውቋል። የቻግኔ ከተማ ምዕመናን የሊቀ ጳጳስ አባ ቶማስን ችግሮች በመፎክር እየዘረዘሩ ከገለጹ በኋላም ቅዱስ ሲኖዶሱ ችግራቸውን ተመልክቶ ለሀገረ ስብከቱ እውነተኛ እረኛ እንዲመድብ አጽንኦት ጠይቀዋል። የምዕመናን ተቃውሞ የበረታባቸው አባ ቶማስ ተቃውሞውን ያስነሳበው ማህበረ ቅዱሳን የሚባለው ማህበር ነው በሚል የራሳቸውን ችግር ወደ ሌሎች ማሳበብ ጀምሯል ተብሏል። አባ ቶማስ ወደ ቻግኒ ይመጣሉ የሚለውን ዜና የተመለከተው የጓንጓ ወረዳ ቤተ ክህነት በ20 01 2018 ዓ ም ለቻግኒ ከተማ ከንቲባ ጽህፈት ቤት በጻፈው ደብዳቤም አባ ቶማስ ሲመጡ ችግር መፈጠሩ ስለማይቀር ለሚፈጠረው ሁኔታ ኃላፊነት አንወስድም በማለት አሳውቆ ነበር። የአስተዳደር በደሎችን ለመፍታትና የምዕመናንን ቅሬታ ለመስማት በጣም የተኛ ነው የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትም ሆነ ቅዱስ ሲኖዶሱም በአዊ ሀገረ ስብከት የተፈጠረውን የአስተዳደር በደል በጊዜው ባለመፍታቱ አሁን ያለበት አሳዛኝ ደረጃ ላይ መድረሱ ይነገራል። ሊቀ ጳጳሳት የምዕመናንን እምባባሾች እንጂ በተለያዩ ሰበባ ሰበቦች ምዕመናንን እየሸነቆሩ ደማስለቀስ አይደለም የሚሉት የሃይማኖቱ ተከታዮች በፖለቲካ የነቀዙና ዘረኛ የሆኑ ጳጳሳት ቤተክርስቲያናችን እያዋረዷት በመሆኑ አፋጣኝ የእርምት እርምጃ ሊወሰድ ይገባል ብለዋል። በደቡብ ምዕራብ ኢትዮጵያ ክልል ዝናብ እየጨመረ መሄዱን ተከትሎ ሕዝባዊ ማስጠንቀቂያ ተላለፈም። የዝናብ መጠን እየጨመረ በሄደ ቁጥር የመሬት ናዳ እየተከሰተ ከፍተኛ የሰዎች ሞትና የንብረት ውድመት የሚያስተናግደው የደቡብ ምዕራብ ኢትዮጵያ ክልል በዚህ ወር እየጣለ ባለው ከባድ ዝናብ ምክንያት አሁንም የመሬት መንሸራተት እየታየ መሆኑንና ሕዝቡ ከፍተኛ ጥንቃቄ እንዲያደርግ ጥሪ አቅርቧል። ቢበያዝነው ሳምንት በክልሉ ቤንች ሸኮና ኦሞ ዞኖች እየጣለ ባለው ከባድ ዝናብ የመሬት ናዳ ተከስቶም የሰዎች ህይወት ባይጠፋም በበርካታ አርሶ አደሮች ማሳ ላይ ከፍተኛ ውድመት ማስከተሉን የክልሉ ኮሚኒኬሽን ዘግቧል። በዚህ ክልል ጌዲዮ ዞን ባለፈው ነሐሴ ወር የመሬት ናዳ ተከስቶ ከ26 በላይ ሰዎች ሲሞቱም ከ15 በላይ የሚሆኑት ሰዎች አስከሬናቸው መገኘት ባለመቻሉ የዞኑ መንግስት አስከሬኑ ያለበት አካባቢ ተከልሎ እንዲቀመጥና ጥበቃ እንዲደረግለት መወሰኑ አይዘነጋም። የክልሉ አብዛኛው አካባቢ ከባድ ዝናብ በጣለ ቁጥር ለመሬት ናዳ ተጋላጭ በመሆኑ ስጋት ያለባቸው ተዳፋታማ አካባቢዎች ከፍተኛ ጥንቃቄ እንዲያደርጉ የክልሉ መንግስት ማስጠንቀቂያ እንዲሰጥ አስገድዶታል። ከአንድ ዓመት በፊት በደቡብ ኢትዮጵያ ክልል ጎፋ ዞን ተመሳሳይ የመሬት ናዳ ተከስቶ በመቶዎች የሚቆጠሩ ዜጎች ህይወታቸው እንደጠፋና በቀላሉ የማይገመት ሀብትና ንብረት እንደወደመ ማይዘነጋም። መንግስት የሰጠው የቅድመ ማስጠንቀቂያ ጥሪ ተገቢ ቢሆንም ትንሽ የዘገየ ነው የሚሉት የክልሉ አንዳንድ ቅሬታ አቅራቢዎች ጉዳይ በማስጠንቀቂያ ብቻ ሳይሆን የሚመለከታቸው አካላት ለአደጋ ተጋላጭ ሆኑ አካባቢዎችን በመለየትና ማህበረሰቡን ከቦታው በማራቅ ዘላቂ መፍትሔ ማምጣት አለባቸው ይላሉ። ክረምት በመጣ ቁጥር የተፈጥሮ አደጋ እንደሚከሰት የታወቀ ነው የሚሉት አስተያየት ሰጪዎች መንግስትም ሆነ ሌሎች ሰብአዊነት የሚገዳቸው ወገኖች ችግሩ ከተከሰተ በኋላ የሀዘን መግለጫ ከማውጣትና ከአደጋ ለተረፈ ወገኖች እርዳታ ከማሰባሰብ አልፈው ዘላቂ መፍትሔ ላይ ቢያተኩሩ መልካም ነው ሲሉ ደጋግመው አሳስበዋል። ከክልሉ መንግስት ማስጠንቀቂያ ባሻገር የኢትዮጵያ ሜትሮሎጂ አገልግሎት ከሰሞኑ ባወጣው መግለጫ በያዝነው መስከረም ወር ደቡብ ምዕራብ የኢትዮጵያ ክልልን ጨምሮ በሌሎች የሀገሪቱ ክፍሎች ከፍተኛ መጠን ያለው ዝናብ እንደሚጥልና ለጎርፍና ለመሬት ናዳ ተጋላጭ የሆኑ አካባቢዎች ከፍተኛ ጥንቃቄ እንዲያደርጉ ሲል አሳስቦ ነበር። ካለፈው ሐምሌ ወር 2017 እስከያዝነው መስከረም ወር 2018 ዓ.ም ድረስ ደቡቡን የሀገሪቱ ክፍል ጨምሮ በኦሮሚያ በትግራይና በአማራ ክልሎች በጣለው በረድና ነፋስ የቀላቀለ ዝናብ በሰውና በንብረት ላይ ከፍተኛ ኪሳራ መድረሱን ጃኖቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱም አይዘነጋም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜው ይሁንላችሁ።